አርእስተ ዜና። የዓለም የምግብ ፕሮግራም በትግራይ ከፍተኛ ቁጥር ያለው ተፈናቃዮች በሚገኝባት ሽሬ ከተማ የሚገኘውን ቢሮውን ሊዘጋ መሆኑን አስታወቀ። በዝርዝር እንመለከተዋለን። በአማራ ክልል የተፈጠረው የጸጥታ ችግር በቱሪዝም ዘርፉ ላይ መቀዛቀዝ ማሳየቱን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል። በቆይታችን ሰሙታላችሁ። የኦሞ ኩራዝ ቁጥር ሶስት ስኳር ፋብሪካ የአገዳ ቆረጣና ተከላይ የሚሰሩ የቀን ሰራተኞች እጥረት እንዳጋጠመው ገለጸ። የአካባቢው ነዋሪዎች አርብቶ አደር መሆናቸው ለቀን ሰራተኛ እጥረት ምክንያት መሆኑም ተነግረዋል። ሌላው የምናሰማችሁ መረጃችን ነው። የሱዳን ጦር በደቡብ ምስራቅ ሱዳን የሱዳን ፈጥኖ ደራሽ ኃይሉ ላይ በወሰደው እርምጃ በብሉ ናይል ግዛት ውስጥ ቁልፍ የሆነውን ማላካንን መያዙን ጦር አስታወቀ። በዝርዝር ይዘነዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ የመጀመሪያውን ቀን ጥቃት ከተሰነዘረ በኋላ ለመጀመሪያ ጊዜ ንግግር አድርገዋል። በንግግራቸው አሜሪካ በኒኩለር ተቋማት ላይ በሰነዘረችው ጥቃት ምንም ውጤታማ አልነበረችም ብለዋል። ሌላው ከውጭ ምንጭ ያገኘነው መረጃችን ነው። እኔና ሌሎች መረጃዎችን አብራችሁን ስትቆዩ እነግራችኋለን። ከዜናዎቹ ጋር ዳግም ተገኝ ነኝ። የመንግስታቱ ድርጅት የዓለም የምግብ ፕሮግራም በሰሜን ምዕራብ ትግራይ በምትገኘው የሽሬ ከተማ የሚገኘውን ቢሮውን በሰኔ ወር መጨረሻ እንደሚዘጋ አስታወቀ። የበጀት እጥረት አንዱ ምክንያት መሆኑንም ገልጿል። የዓለም የምግብ ፕሮግራም በትግራይ ክልል ከሚገኙ ተፈናቃዮች መካከል ከፍተኛ ቁጥር ያለውን የምታስተናግደው ሽሬ የሚገኘውን ቢሮውን በሰኔ ወር ለመዝጋት የተገደደው ከበጀት እጥረት በተጨማሪ አሰራሬን መልሼ ለማዋቀር በሚል መሆኑንም አስታውቋል። የዓለም የምግብ ፕሮግራም የትግራይ አካባቢ ጽህፈት ቤት ኃላፊ ሌቫን ቻቹዋ የሽሬ ጽህፈት ቤታችን እየዘጋ ነው ሲሉ ገልጸው ነገር ግን የመቀሌ ቢሮአችንን በመጠቀም የክልሉን የሰሜን ምዕራብ ዞን ስራችን ማከናወን እንቀጥላለን ብለዋል። የእርዳታ ምግብ የማከፋፈሉን ኃላፊነቶች በዩኤስ የገንዘብ ድጋፍ ለሚንቀሳቀሰው መንግስታዊ ያልሆኑ ድርጅቶች ጥምረት ለጋራ የአደጋ ጊዜ ኦፕሬሽን ጄኦፒ መስጠቱን የጠቆሙት ኃላፊው ተቋማቸው የዓለም የምግብ ፕሮግራም የተመጣጠነ ምግብ የማቅረብ የትምህርት ቤት ምገባና መልሶ ማቋቋም ላይ ያተኮሩ ፕሮጀክቶች ግን የማከናወን ተግባሩን እንደሚቀጥል ገልጸዋል። የፕሮግራሙ የሽሬ ቢሮ በሰኒዮር መጨረሻ የመዘጋቱ ውሳኔ ደረሰው በተያዘው ዓመት 2017 ዓ.ም መጀመሪያ ከኢትዮጵያ መንግስትና ከለጋሾች ጋር በመስማማት በትግራይ አማራና፣ አፋር የተካሄደውን የምግብ እርዳታ አቅርቦት በመንግስት ያልሆኑ ድርጅቶች ጥምረት በኩል እንዲከወን መደረሱን ተከትሎ ነው ሲሉ የዓለም ምግብ ፕሮግራም የኢትዮጵያ ቃል አቀባይ ክሌቨር ኔቪል መናገራቸውን አዲስ ስታንዳርድ ዘግበዋል። በአማራ ክልል ከኮቪድ ወረርሽኝ ጀምሮ በክልሉ የተፈጠረው የጸጥታ ችግር በቱሪዝም ዘርፉ ላይ መቀዛቀዝ ማሳየቱን የክልሉ ርዕሰ መስተዳድር አቶ አረጋ ከበደ ተናግረዋል። ቱሪዝም ሰላም ይፈልጋል ያሉት አቶ አረጋ በክልሉ ካለው የጸጥታ ሁኔታ ጋር በተያያዘ ከዘርፉ የሚፈለገውን ጥቅም እየተገኘ አይደለም ብለዋል። ይህን ለማሻሻል ክልሉ ከባለድርሻ አካላት ጋር በቅንጅት እየተሰራ መሆኑን የገለጹ ሲሆን የአማራ ክልልን ቱሪዝም ለማነቃቃት በክልሉ መንቀሳቀስ አይቻልም የሚለውን እሳቤ መስበር ያስፈልጋልም ብለዋል። አቶ አረጋ ይህንን ያሉት በባህር ዳር ከተማ እየተካሄደ ባለው የአማራ ክልል የቱሪዝም እንቅስቃሴ ቅርስና ፓርኮች ልማት ላይ ትኩረቱን ያደረገ የምክክር መድረክ ላይ ነው። በመድረኩ ላይ የተካፈሉት የቱሪዝም ሚኒስትሯ ሰላማዊት ካሳ በኩላቸው የክልሉ የቱሪዝም ጸጋ ለሀገር እንዲጠቅም በጋራ መስራት ያስፈልጋል ብለዋል። በዚህ ሚኒስትሩ ለዘርፉ ተዋንያን የአቅም ግንባታ በመስጠት የክልሉ የቱሪዝም ሀብቶችን ለዓለም አቀፉ ማህበረሰብ በማስተዋወቅና ሌሎችንም አጋዥ ተግባራትን በጋራ እንደሚሰራ መግለጻቸውን ኢዜአ ዘግቧል። የኦሞ ኩራዝ ቁጥር ሦስት ስኳር ፋብሪካ የአገዳ ቆረጣና ተከላይ የሚሰሩ የቀን ሰራተኞች እጥረት እንዳጋጠመው ገልጿል። በአካባቢው ሁለት የስኳር ፋብሪካዎች መኖራቸውንና የቀን ሰራተኞች ፍላጎት ከፍተኛ መሆኑን የገለጹት የፋብሪካው ዋና ስራ አስኪያጅ አቶ ሚጀና ቢቀላ የአካባቢው ነዋሪዎች አርብቶ አደር መሆናቸው ለቀን ሰራተኛ እጥረት ምክንያት መሆኑን ተናግረዋል። እስከ ወላይታ ሶዶና አርባ ምንጭ ድረስ የሰው ኃይል ፍለጋ እንደሚደረግ ተጠቁሟል። በእነዚህ አካባቢዎች ደግሞ የወንጂ የመታሐራ ስኳር ፋብሪካዎች እና የሜድሮክ ድርጅቶች ስላሉ የቀን ሰራተኛ ፍላጎት ከፍተኛ ነውም ሲሉ ተናግረዋል። ፋብሪካው በአሁኑ ጊዜ አራት ሺህ የቀን ሰራተኞች እንደሚፈልግ ነገር ግን እስካሁን የተገኙት አንድ ሺህ ስምንት መቶ ሀምሳ ብቻ መሆናቸውን ገልጸዋል። ሁሉም የስኳር ፋብሪካዎች ስራቸውን በተመሳሳይ ወቅት መጀመራቸው የሰው ኃይል ፍላጎቱና ያለው የሰው ኃይል እንዳይመጣጠን ያደረገው ሲሆን ከዚህ በተጨማሪም ሰራተኞች ከክፍያ አኳያ የሚያነሳቸው ጥያቄዎች በመኖራቸው ከተቀጠሩ በኋላም ቢሆን ስራው እስኪጠናቀቅ እየቆዩላቸው እንዳልሆነ መናገራቸው ሪፖርተር ዘግቧል። በዘንድሮ ዓመት የማህበረሰብ አቀፍ የጤና መድን አገልግሎት ተጠቃሚዎች ቁጥር በሀገር አቀፍ ደረጃ ከ60 ሚሊዮን በላይ ማለፉን የኢትዮጵያ ጤና መድን አገልግሎት አስታውቋል። የኢትዮጵያ ጤና መድን አገልግሎት ምክትል ዋና ዳይሬክተር ወይዘሮ ያምሮት አንዱ ዓለም እንደገለጹት አገልግሎቱ የማህበረሰብ አቀፍ የጤና መድን አገልግሎትን በአራት ክልሎችና ና በ13 ወረዳዎች ላይ ከጀመረበት ጊዜ አንስቶ የአገልግሎት አድማሱን በማስፋት በአሁኑ ጊዜ ከ190 በላይ በሚሆኑ ወረዳዎች ላይ በሁሉም ክልሎች ተደራሽ ማድረግ ተችሏል ብለዋል። በዘንድሮ ዓመትም በሀገር አቀፍ ደረጃ 60 ሚሊዮን በላይ የሚሆኑ ዜጎችን የማህበረሰብ አቀፍ የጤና መድና አገልግሎት ተጠቃሚ ማድረግ መቻሉንም ገልጸዋል። አገልግሎቱ በየአመቱ አዳዲስ አባላትን የሚመዘግብና ነባር አባላትን ደግሞ የሚያድስ ሲሆን በዚህ አመትም ከ60 ሚሊዮን በላይ የሚሆኑ ዜጎች የማህበረሰብ አቀፍ የጤና መድና አገልግሎት ተጠቃሚ መሆን እንደቻሉ ገልጸዋል ሲል ፕረስ ድርጅት ዘግቧል። ከሀገር ማዶድ ያገኘናቸው መረጃዎች አለፍን የሱዳን ጦር በደቡብ ምስራቅ ሱዳን የሱዳን ፈጥኖ ደራሽ ኃይሉ ላይ በወሰደው እርምጃ በብሉ ናይል ግዛት ውስጥ ቁልፍ የሆነውን ማላካንን መቆጣጠሩ ጦሩ አስታወቀ። የጦሩ ቃል አቀባይ ናቢል አብዱላህ በሰጡት መግለጫ ወታደሮቹ በባኡ ከተማ የሚገኘውን የፈጥኖ ደራሽ ኃይሉ ሚሊሻን በማጥቃት የማላካን አካባቢን ሙሉ በሙሉ መቆጣጠር መቻሉን ገልጸዋል። የሱዳን ጦር ከ2011 ጀምሮ በአካባቢው የሚንቀሳቀሰው አማጺ ቡድን ከአርኤስኤፍና ከሱዳን ህዝቦች ነፃ አውጪ ንቅናቄ ጋር ጦርነት ካድረ ካደረገ በኋላ በብሉ ናይል ውስጥ በርካታ አካባቢዎችን መቆጣጠሩ ተገልጿል። ወታደሮቹ ከ2011 ጀምሮ ከሱዳን ሕዝቦች ነፃ አውጪ ንቅናቄ ጋር እየተዋጉ ባሉበት የብሉናይል ሰፊ ቦታዎችን ለመቆጣጠር ከፍተኛ ውጊያ ማድረጉን ቃል አቀባዩ ተናግረዋል። አማጺ ቡድኑ ለሁለቱም የብሉናይል እና የደቡብ ኮርዶፋን ግዛቶች የራስ ገዛ አስተዳደር እንዲኖር እየጠየቀ ያለ ታጣቂ ቡድን ነው ተብለዋል። አርኤስኤፍ እና ሰራዊቱ ከሚያዝያ 2023 ጀምሮ የስልጣን ሽኩቻ ውስጥ በመግባቱ በሺዎች የሚቆጠሩ ንጹሐንን ሞት ያስከተለና ሱዳንን ከዓለም አስከፊ ሰብአዊ ቀውስ ወደ አንዱ እንድትገባ ያደረገ ነውም ተብለዋል። የኢራን ጠቅላይ መሪ አያቶላህ አሊ ካሚኒ የመጀመሪያውን ቀን ጥቃት ከተሰነዘረ በኋላ ለመጀመሪያ ጊዜ ንግግር አድርገዋል። በንግግራቸውም አሜሪካ በኒውክለር ተቋማት ላይ በሰነዘረችው ጥቃት ምንም ውጤታማ አልነበረችም ብለዋል። ጥቃቱ የኢራንን የኒውክለር ፕሮግራም ለማናጋት ምንም ትርጉም ያለው ነገር እንዳላመጣና ይልቁንስ በካታር በሚገኝ የአሜሪካ የጦር ሰፈር ላይ የሰጡት ምላሽ ትልቅ ውጤት እንዳመጣ ጠቅሰዋል። እንደሚታወሰው የአሜሪካን ጥቃት ተከትሎ ኢራን በኳታርና ኢራቅ በሚገኙ የአሜሪካ የጦር ሰፈሮች ጥቃት ሰንዝራለች። ምንም እንኳን ኳታርና አሜሪካ ጉዳት ሳያደርስ መከላከል መቻሉን ቢገልጹም ቀደም ሲል ስማቸው ያልተጠቀሱ የአሜሪካ ባለስልጣናት ጉዳቱ የተጠበቀውን ያህል ሰፊ ላይሆን እንደሚችል መናገራቸውን ተከትሎ ፕሬዚዳንት ዶናልድ ትራምፕ በኢራን ውስጥ በሶስት ጉልህ የኒውክሌር ጣቢያዎች ላይ የተፈጸሙ ጥቃት ሙሉ በሙሉ እንዳጠፋቸው በንዴት ገልጸው ነበር። ሀገራቸው ከእስራኤል ጋር በነበረችበት ጦርነት በኢራን ውስጥ ወደ ሁለት ሳምንት የሚጠጋ ሚስጥራዊ ስፍራ ከቆዩ በኋላ የ86 ዓመቱ የበላይ መሪ የሆኑት አያቶላህ አሊ ካሚኒ በእስራኤል እንዳይገደሉ በመፍራት ወደ ጥብቅ ጉድጓድ ውስጥ እንደገቡ ይታመናል። ከመንግስት ከፍተኛ ባለስልጣናት ጋር ምንም አይነት ግንኙነት እንዳልነበራቸውም ተመላክቷል። በጦርነት ወቅት እስራኤል የኢራንን የአየር ክልል በፍጥነት የተቆጣጠረች ሲሆን ወታደራዊ መሰረተ ልማቷን አጥቅታታለች። የአብዮታዊ ጥበቃና የሰራዊቱ ከፍተኛ አዛዦች በፍጥነት ተገድለዋል። ሩሲያ በሰሚ ግዛት ስታደርግ የነበረውን ግስጋሴ ገተናል ሲሉ የዩክሬኑ ጀነራል አሌክሳንደር ሱርስኪ ተናግረዋል። ከሩሲያ ኩርስክ ግዛት ጋር የምትዋሰነው ሰሚ ግዛት በሩሲያ መከላከያ ኃይል ዘመቻ እየተካሄደባት መሆኑ ይታወሳል። በዩክሬን ወታደሮች ቁጥጥር ስሩ ላይ የነበረችው የኩርስክ ግዛት በሩሲያ ወታደሮች እጅ ውስጥ ከገባች በኋላ ሰሚ ግዛትን እንደ ነጻ ቀጠና ለመጠቀም ሩሲያ 50 ሺህ ወታደሮችን የሚያሳተፍ ዘመቻ ጀምራለች ሲሉ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ተናግሮ ነበር። ምንም እንኳን በግዛቱ ያለው የሩሲያ ግስጋሴ ተከትቷል ቢባል በመባልም አሁንም ቢሆን የሩሲያ ወታደሮች አንዳንድ የግዛቷን አካባቢዎች ተቆጣጥረው ይገኛሉ። በዶኔስክ ግዛት ውስጥ የሚገኙ አንዳንድን አካባቢዎችም በሩሲያ መከላከያ ኃይል እጅ መውደቃቸውን አልጀዚራ ዘግቧል። ውድ ሀገሬ ቴሌቪዥን ተመልካቾቻችን የሳቱ መረጃዎችን የሚመስሉ ነበር። ከቀሪ ሀገሬ ቴሌቪዥን መሰናዶች ጋር ሰናይ ጊዜን ተመኘው።